የኢትዮጵያውያን ድምፅ ኢትዮጵያ አሁን ከምትገኝበት ከፋፋይ አድሏዊ፣ ዘረኛና የዜጎች የሰብአዊ መብት ነጣቂ አምባገነን ስርዓት ወጥታ ወደ ዲሞክራሲ፣ ፍትህ፣ እኩልነት እና የህግ የበላይነት የሚረጋገጥበት ህዝብ የስልጣን ምንጭ እንዲሆን የማብቂያና የማታጊያ ድምፅ ነው። የኢትዮጵያውያን ድምፅ ኢትዮጵያ የቀደመ እውነቷ ገናና ታሪኳ ሳይዛባ በትውልድ ወደ ትውልድ ከወቅቱ አንጸባራቂ ድሎት ጋር እንዲተላለፍ የማድረግ አላማ ያነገበ ነው። የኢትዮጵያውያን ድምፅ ኢትዮጵያ በዲሞክራሲ በፍትህ ነፃነቷና ሉዓላዊ አንድነቷ ተጠብቆ የአፍሪካና የመላው አለ ጥቁር ህዝቦች ኩራትና ተምሳሌ ሀገር እንድትሆን ራእይ ሰንቆ የተነሳ ሚዲያ። አሁን አድማጭ ተመልካቾቻችን ልክ በመግቢያችን ላይ የምንለው ነገር እየሆነ ነው። ኢትዮጵያችን እንግዲህ የቀደመ ታሪኳንና ጀግንነቷን ቀጣይነቷን በማረጋገጥ በአፍሪካ አያልና ሞዴል አገር እየሆነች የምትወጣበት ያለፉ የዘር ፖለቲካዎች ጊዜያቸውን እያበቁ እየጨረሱ በአብዮት ተሽቀንጥረው እየወደቁ ወደ አንድነትና ብሎም ከኢትዮጵያ አልፎ ወደ አፍሪካ አንድነት የሚመጣ ጉዞ ላይ አለማችን አፍሪካ ያለችበት ጊዜ ላይ ያለነው። በዚህ መሰረት ይሄ በመግቢያችን የምንናገረው ነገር እውነት እየሆነ እየመጣ ነው ማለት ነው። ስለዚህ ዛሬም በዋናነት በትግራይ ፖለቲካ ባለው ሁኔታ ላይ ለመምጣት ተገደናል። ምክንያቱም የኢትዮጵያ ፖለቲካ በየቀኑ ብዙ አጀንዳዎች አሉ ብዙ ነገሮችን ለመስራት የሚያስገድደን ነገር ቢሆንም ከአንዱ አንዱ የትኛውም ፕራዮሪቲ እንስጠው ብለን በማሰብ በትግራይ ወቅታዊ ጉዳዮች ላይ እና ለትግራይ አዲሱ ትውልድ አዲስ አስተሳሰብ አዲስ ነገር ይዞ መነሳት መቻል እንዳለበት ለመጠቆም እና በተለይ የትግራይ ወጣቶች በአሁኑ ሰዓት ከኢትዮጵያ ካሉ ክልሎች በሙሉ በነፃነት አብዮት ለማካሄድ አብዮት ለመምራት ኢትዮጵያ ጸጥ ደንዝዞ ቁጭ ያለውን እንደ ሞተር ሞተር ህዝብ ናቸውና እና እንደ ሞተር ነው መወክላቸው ጠንካሮች ናቸው፣ አምንባቸዋለሁ። ከተነሱ መላው ኢትዮጵያን ሊያንቀጠቅጥና በጀንዚዎች ጀኔሬሽን አካባቢ በመላው ዓለም እየተካሄደ እየቀሰቀስን ቫይብሬት እያደረግ ነው ያለው። ባይ ዘ ወይ ቫይብሬት እያደረግን ነው በዓለም ዙሪያ በሙሉ አብዮቶች የትም አንድ ኮርነር ላይ ቁጭ ብለ በኳንተም ፊዚክስ ማንንም ዓለም ውስጥ አብዮት እንዲካሄድ ዓለም እንዲናጥ ማድረግ ትችላለህ። ይህንን ሄዳችሁ ማየት ማንበብ መስማት ትችላላችሁ። ስለዚህ በዓለም ላይ እየተካሄደው እየተካሄደው ያለው አብዮት በማዳጋስካር፣ በባንግላዴሽ፣ በሴሪላንካ የተካሄደው በሴሪያ የተካሄዱት አብዮቶች በሙሉ የዚህ የኳንተም ፊዚክስ ትግል ውጤት አካል እንደሆኑ ልብ ማለት ይገባል። ኢትዮጵያ ውስጥ በከፍተኛ ሁኔታዎች እየሰራን ቢሆንም ኢትዮጵያ ውስጥ ደግሞ እንዳይካሄድ እንዲቀዘቅዝ የሚያደርጉ አንደኛ፣ አብይ ራሱ የእኛን አይነት ኳንተም ፊዚክስ የሚጠቀምና አጀንዳ እየሰጠ በተለያየ መልኩ ህዝቡንና ስሜት ለማርገብ የሚጠቀምባቸው መንገዶች፣ ሁለተኛ፣ እንደ ልደቱ አያሌው ያሉ ላም ባላለበት ኩበት ለቀማን የፖለቲካ ስትራቴጂ እና ትግል የሚሰብኩ ሰዎች ህዝቡ ተቆጥቶ እንዲነሳ ሳይሆን ሰላማዊ ሰላማዊ ሰላማዊ የሚባል የፖለቲካ ስልት ለኢትዮጵያ ህዝብ ሳይሆን ለራሳቸው ከልት መገንቢያነት አጀንዳ አድርገው እየተጠቀሙበት በመሆኑ የኢትዮጵያን የአብዮት ያለመንቀሳቀስ ምክንያት አንዱ እንደዚህ ያሉ ውስብስብ የፖለቲካ አንቲ ስትራቴጂዎች እየተጠለፈ በመሆኑ ነው። ኢትዮጵያ ውስጥ ፖለቲካችን አብዮት እንደምን፣ ኢትዮጵያ የምትታወቀው በአብዮት ነው። ኢትዮጵያ ውስጥ የመጡ ስርዓቶች በሙሉ በአብዛኛቸው በአብዮት ናቸው። በህዝባዊ እምቢተኝነት ይቻላል። ልደቱ ተምታቶበታል። ህዝባዊ እምቢተኝነትና አብዮት ወይም አመፅ የተቆጣ ህዝብ የሚያደርገው ፓርላማ ማቃጠል፣ ህዝባዊ አይደለም መኪና መንገድ መዝጋት፣ መረበሽ፣ ቤተመንግስትን ጥሶ መገብቶ አብይ የሚተኛበት አልጋ ላይ መጨፈር እና አብይ የሚወስደውን መድኃኒት አውጥቶ ዘቅዝቆ ማሳየት ስሪላንካ እንደተደረገው ማለት ነው። የፕሬዝደንቱን መኝታ ላይ የፕሬዝደንቱን መዋኛ ስዊም ፑል ውስጥ ገብተው ነው የዋኙት አደለ ወጣቶቹ። ይሄ ሰላም አይደለም። ልደቱ ይሄንን ሰላማዊ እምቢተኝነት እያለ እየሰበከ ነው። ሰላማዊ በማለት ኢትዮጵያ ህዝብ ላይ የአብዮት የቁጣ አብዮት ላይ ውሃ እየቸለሰ ያለው አንዱ ልደቱ አያሌ ነው። እሱን በቀደም አገረ ከኦፒን አስመልክቶ ቀደም ብለን ሰርተናታል። ገና ለምረቃሳት ገባ እንመርቃት ወይንም ወይስ ወይስ እንመርቃት ወይንስ ደግሞ እንርገማት ብዬ በሰራሁት አንድ መቶ ፐርሰንት ሳላነባት ባስቀመጥ ነው መሰረት ሆናን የተገኘችው። ካኖፒ እራሱ ልደቱ አያሌው በጠራቸው ባለሙያዎች በትክክል ተነግሮታል። የሚሰማ ከሆነ ይሰማል፣ ማይሰማ ከሆነ የመጨረሻ አልሰማ ያለ ሰው ምከረው ምከረው፣ እምቢ ካለ መከራ ምከረው ነው የሚባለው። የልደቱ ፖለቲካ መውደቂያ ምን እንደሆነ ወደፊት ይነግራለን። ስለዚህ ከፌድባካችሁ ተነስቼ ባለሙያዎቹ እነ አንዳርጋቸው ጽጌ እነ ዶክተር ኤርሲዶ ሪዮት አለሙ የሰጡት እንደዚሁም ደግሞ ጋዜጠኞች የጠየቁት ከቴዎድሮስ ጸጋዬ ጀምሮ ያስቀመጡለት ጥያቄዎች መሰረታዊ ልደቱን የሚፈትሹ ናቸው። ራሱን እንዲያ የሚያስደርጉ ናቸው። እንደዚህ አይነት አስተሳሰቦች ናቸው የኢትዮጵያን ፖለቲካ ወደኋላ እየጎተቱ ህዝቡ ጸጥ እንዲል ውሃ እየደፋበት ያለ ሰላም ሰላም ሰላም ለልደቱ ለራስህ በዛ የምታመጣው ለውጥ ካለ ማየት ነው። ሰላማዊ ትግልና አብዮትን አትደበላልቅ። አሁን መሰበክ ያለበት ጊዜው የአብዮት ነው። ጊዜው የህዝባዊ እንቢተኝነት ነው። ጊዜው የህዝባዊ ቁጣ ነው። እንቢተኝነት ይለያል። ስለዚህ ትግራይ ውስጥ መጥተናል። ለተጋሩ የምናቀርበው ጥሪ ያለ በአሁኑ ሰዓት ከኢትዮጵያ በአንጻራዊነት ነፃነት ያለው ትግራይ ውስጥ ብቻ ሆኗል። ምክንያቱም ከ22 ዓመት ከ27 ዓመት በኋላ የትግራይ ህዝብ በራሱ እየወጣ ሰላማዊ ሰልፍ ጥማቱን ሲወጣ ያየነው በዚህ ጊዜ ነው። አንጻራዊ ክልላዊ ነፃነት፣ ህዝባዊ ነፃነት ያለበት ክልል ቢኖር የትግራይ ማህበረሰብ እና የትግራይ አዲሱ ፈንቅል ትውልድ ነው። ስለዚህ ይሄ ፈንቅል ትውልድ ታሪክ እንዲሰራ አዲስ አስተሳሰብ ይዞ እንዲመጣ ገራ አላ ላይ ሆነን አምባላጌ ላይ ሆነን እየቀሰቀስን ነው። ባለፉት ጊዜያት በትግራይ ላይ የሰራናቸው ፖለቲካዎች አንድ መቶ ፐርሰንት በተናገርነው መሰረት ሄዷል። ቃላቶች ቋንቋዎች ይደበላለቃሉ። ህወሓት ውስጥ ሶስት ቦታ ይከፈላል ብለን ባልነው መሰረት በሶስት ተከፍሎ ያለበት አንዱ ሀራብ፣ አንደኛው ከኤርትራ ጋር ስራ አለው የሚል፣ ሌላኛው ደግሞ ከአብይ ጋራ ተጣብቆ ተጣብቶ የትላንትናን የጀኖሳይድ ትረክታዎችና ገደለን የሚለውትን ነገሮች በሙሉ ክደው ዛሬ ከአብይ ጋራ ተቃቅፈው ድግስ እየበሉ ያሉ ሰዎችን በሙሉ እያየንበት ነው። ስለዚህ ባስቀመጥነው መሰረት በሶስት ተከፍሎ እየሄደ ነው። ከዚህ ሁሉ ግን የትግራይ ትውልድ የአባቶቹን የነ አሉላ አባነጋን ዛሬ ተንቤኖች እየተነሱ ነው። አልተቻሉም። በህዋት ላይ ተነስተዋል አደለ? የአሉላ አባነጋ መወለጃ መንደር ተንቤን። ተንቤኖች እያመፁ ነው፣ እየተነሱ ነው። ስ ስለዚህ የአሉላ አባነጋ ለጋሲ ምን ነበረ? እስከ ዶጋሊ ድረስ ሄዶ ፈረሱን ቀይ ባህር ያጠጣ ጀግና አባት ያላችሁ ትውልድ፣ የዛ ልጆች ናችሁ እናንተ አዲሱ ትውልድ። ስለዚህ ህወሀት የቀጠፋቸው ትውልዱን ያሳሳተበትን ሶስት ቅጥፈቶች ይዤላችሁ ዛሬ መጥቻለሁ። ሁለተኛ ከፊት ለፊታችን የምናየው የህወሀት ሁለት እጣ ፈንታዎች ሁለት አማራጮች አሉት። በዚህ ውስጥ የትግራይ አዲሱ ትውልድ